አዶናይ ጉዳይ ከዚህ በፊት ገና ከካናዳ እንደመጣ ወቸጉድ ላይ ከቀረበ በኋላ ብዙ ሰዎች ተቃውሞ ተነስቶበት ነበር። ያወራቸው ነገሮች የሚያንጹ የሚያነቃቁም ጠቃሚም አልነበሩ። እንደውም ሴፉ ጋር መቅረብ ፈልጋለሁ ሴፉ አቅርበኝ ብሎ ሰርቶ ነበር። ከዚ ከሱ ጋር በጣም በኃይለኛ ድምፅ ትፎካከር የነበረችው ዩቲናስ ናት። ዩቲናስ ሴፉ ጋር ቀርባ ነበርና ለምንቀረበች ለምን ቀረበች የሚል ተቃውሞ ተነስቶ ነበር። ሰዎች ዝም ብሎ የሚፈርጁት ነገር በዘሩ ምክንያት ያልቀረበው ትግራይ ተወላጅ ስለሆነ ያልቀረበው። ትላንትና እንግዲህ በነበረው የሴፉ ፋንታ ሾው ላይ ሰይፉ ምላሽ ሰጥቷል። ለማናችሁም ቢሆን ክፍት ነው። ለተወልደ በጣም ይከብዳል። ይህ ፕሮግራም ትንሿ ኢትዮጵያ ጥሪ ቀርቦለታል ብሏል። ያኔ ያል የሚያስደነግጠው ጩኸት የሚያስደነብረው ሰው አይደለም። ልክ አይደለም። የሰይፉን ማቅጣጫ አስቀየሩት። ጫና ውስጥ ገብቶ ይጠቅማል፣ ይበጃል፣ ሥነ ምግባሩ ጥሩ ነው፣ ያነጻል ብላችሁ እናንተ እንደዚህ የምትሉ ከሆነ ኦኬ ሰይፉ የተመልካች ጥራት የለበትም። እንግዳ ጥራት የለበትም። በተለይ ደግሞ የራሱን አቀራረብ አለው። ማንም ስላለው ማቅረብ የለበትም። ከሮፍናን ጋር ራሱ ሰጣ ገባ ውስጥ ገብተዋል። ከአዶናይ ጋር ማለት ነው። ሰግጥ ፈምስ የሚለውን ሀሳብ አንድ ልጅ ተቃውሞ ቪዲዮ ይሰራል። ሮፍናን ሪፖስት ያደርገዋል። ያን ሪፖስት ደግሞ አዶናይ ያያል። መልስ ቪዲዮ ሰርቶ እኔ ሰግጥ፣ አንተ ራስ ሰግጠህ ነው እዚህ ደረስከው ፌመስ የሆንኩ ምናምን ይለዋል። አሁን ሁሉ ህዝብ ሰግጥ ምናምን የሚባለው ሀሳብ ትክክል አይደለም ሲል ብዙ ሰው ብሏል። በሰዓቱ ገባ ሲል መልስ አልሰጠም። እኔ ሰግጡ ያልኩት እንደዚህ በላይ ያልኩት ለእንደዚህ አይደለም። ሮፍናን ሪፖርት ስላደረገው ይሄን ጉዳይ ለሱ መልስ ከመስጠት ይልቅ መጀመሪያ ሆነ የእኔ ሀሳብ እንዲህ እንዲህ ስለሆነ ነው እዚህ ጉዳይ ላይ ነው ሰግጡ እና ናፈሙ ያልኩት በዚህ በዚህ ነው ነው ታዋቂ በዝቶ አዋቂ ከሌለ ምን ያደርጋል እዚህ በፊት ሰይፉ ፋንታሁን የአስፋው መሸሻ ጃፒን አቅርቦት ነበር መቅደስ ደበሳይ አስፋው መሸሻን የሚመስል ሰው ይዛ መታ ሰዎቹ ጋር እየሄደች እናትየውን ታስለቅስ ነበር አንድ ሰሙን እየዞረች እንደ ኮንተንት ሰይፉ ጋር በቀረበ ጊዜ ጃፒ እንግዲህ መጨረሻ ላይ ተናግሮ ነበር እንዳይፖሰቱ ሁሉ ብዬ እያልኳት ነው የፖሰተችው ትክክል አይደለም አለ ይሄ በመቅደስ ደበሳይ እና በሰይፉ መካከል ቁርሾ ፈጥሯል። በምን ያስታውቃል? አዶናይን ለምን አላቀረብከውም የሚል ጫጫታ ሲበዛ መታ በላይቭ እሷ አዶናይን አቀርበዋለሁ እኔ ጋር ምናምን ብለ አለች። እየተካረረ ከረረ ማለት ነው። ተሽቀዳ አድማ ገባ፣ ማሳጣት ነው። ሰይፉ ከልክሎት እንዲህ ተባለ ምናምን የሚለውን የራሷን እንትን ሌላ ሲስተም ተጠቅማ የሄደችበት መንገድ ደስ አይልም። ለምን አቀርበዋለሁ አለች ያሰብ ሳትል ማቅረብ ትችላለች። በቃ ኖርማሊ መቶ ቅረብ ቢል ይኸው ሰዎች ይበል ከዛ በኋላ ሰው የራሱን ይስ ተዉትና እሱ አትጨነቁ አይነት ነገር ጋ አቅርቧሉ አይነት ነገር ማለት ግን ትክክል አካሄድ አይመስለኝም። የኔን እንጀራ ለማብሰል ባይዘዊ ዩቲዩብ ያን ያል እንጀራ የሚበሰልበትም ገቢ አለው አይደለም? በእኛ ሀገር ኢንዱስትሪ ኦኬ፣ እስቲ እንደው አቅርበ ምን ልትለው ነው? እኔ ከአሁን ፕሮግራም ይገባኝ እንደው ልጁ ላይ ፐርሶናል ያልሄድ እንጂ እንደ የረሳነውስ ጉዳይ እኮ አለ ብር እኮ ይሄ እኮ እኮ አጭበርብሯል። እንደ ጎዳና ወጣሁ ብሎ አልቅሶ እኮ ያሁላ እኮ ተሰብስቦለታል። አይደለም እንዴ? ዛሬ መጥቶ ሁለት ወይ ሶስት አራት ፖዚቲቭ ነገር ስለሰራ አይደለም መወራት ያለበት። መቅደስ የምትባሉም አቴንሽን አሁን እኔ አንዳንዴ ከፕሮግራም ብትወጣ አላለም አትመጠንም። ለእኔ ብዙዎች ሲጠብቁት የነበረው እኛማ አንስተነዋል። ፋይናሊ የእኔ ሀሳብ ሰራ ያዘንኩበት ቀን ነው እኔ ደግሞ ትክክል ነው ብዬ አሰብኩበት ቀን ነው። እንግዲህ መልክተኛው ፊቱ ታይቷል። የታየበትን ምክንያት እሱ ማስቀምጠዋል። እኔም አቋሜ ፊታቸው መታየት አለበት የሚል ነገር ነው። አንድ ነገር ወደ ዋናው ከሜዳችን በፊት ጥያቄ ማንሳት የምፈልገው ሽላሰፋን ታውቋል አይደል? በመልክ በድምፅ ነበር የማውቀው እና መጀመሪያ ጊዜ ባየሁት ወቅት ፎቶን ሊገጥምልኝ አልቻል። ብዙ ሰዎች በድምፅ ብቻ የምታውቃቸውን ሰዎች በመልክ ስታያቸው አይገጥሙልህም እንዴት ነበር መልእክተኛው ገጠመልህ ወጥሞልኛል መልኩን አያሳይ እንጂ ፊዚካሉ እኮ እናያውቀዋለን እኮ እኔ እንደጠበኩት አግኝቼዋለሁ እኔ እንኳን ብዙም አይደለም ማለት ወይ እንደዚህ ነው እንደም አላልኩምም እንዴት ልበል አላል የጠበኩትም አይደለም በቃ የሆነ ኖርማል አንዳንድ ሰዎች ይቀባሉ ይሰጣሉ። እሱ እንደዛ ነው። ሁለተኛ ላይፍ ጆርኒው እዚህ ጋ አምጥቶታል። የመጣበት መንገድ ይሄ አሁን የሚያደርገው ነገር በደምብ ጠንቅቆ እንዲያቃርቦታል የፈለገ መከራ አልፎም ብሎ ስንት ድህነትና መከራ አልፎ ስንት ድሃ ላይ የሚቀልድ ሰዎች እናቀል ባለ ሀብቶች እናቀለን ትላንት ረስተው ትህትናው ምናምን የተሰጠ በቃ አሁን መጥቼ ዲፌንድ እያረኩ ነው ራሴን ነው ይህን እግዚአብሔር ይመልስልኝ ይገባ ነበር። ራሴን እየካብኩ እየመሰለኝ ነው ብሎ ብቻ ትህትና ነው የሚገርም ነበር። ሴፉ ትላንት አሪፍ ነው ጠይቆታል። ምክንያቱም በተለይ ገንዘብን በተመለከተ መንገድ በጣም ነው ደስ የሚል ኢንተርቪው ነበረ። ናቹራል ነበር። ሶሻል ሚዲያ ላይ ትላንትና አንድ ሰው የጻፈው ነው ሲመሰገኑ መደበቅ፣ ሲወቀሱ መገለጥ የተመች ትልቅ አባዋሉ መልክተኛው እንዳልሆነ እያወቅ የመልክተኛው ሰራተኛ መስሎ እዛው እሱም እያስተናገደ ነበር ሊሆን ይችላል ነበረ ምን ይሆናል ሁሉም አውቆታል አለ የማስመሰል ስራ ውስጥ ሰው ሊገባ ይችላል። እናቴ ጋም ተጣልቻ ማንም ሰው እርዳይም ቢለኝ አሁንም ቢሆን አላደርግም ብሏል። ተወልዶ ያደገበት እየኖረበት የነበረው ማህበረሰብ አለ፣ ባህር ዳር ደግሞ የስራ ቢዝነስ ወይም ደግሞ ዋና ደ መቀመጫ አድርገው አዲስ አበባ ላይ ነው በማህበራዊ ሕይወት የሚያውቁት ሰዎች ደግሞ አሉ። በመንገድ የሚያልፈውም ሰው ደግሞ ሰይፉን ፋንታሁን ያየ ሰው አንተን እንዲ እንወዳለን እንደዚህ እንደዚህ እንደዚህ የሆነ ነገር ናርቀ አያስኬዳ ላይ አንተ ማሰብ ግን እሱ ዞሮ ዞሮ አምኖበት ነው ያነ ባላደራውም ሆፕፉሊ ይመለሳል ባለፈው እንዳልኩ ግን ጊዜ ያስፈልገዋል። ከብዶ ማለት ሲመለሰው ንገልጭ ነው የምመለሰው ተሸፍኜ ነው የምመለሰው የሚለው ፈተና ይሆንበታል። ይህን ያጭበረበረው ሰው ጉርሻ ላይ ፎቶ ወጥቶ ነበር። ስም ዮሐንስ ነብር ይባላል። የትውልድ ቦታው ፍቼ ከተማ ነው። እድሜ 39 ዓመት ነው። ማጭበረበሩን ፈጽሟል። አባባ የማጭበረበሩን ጉዳይ እከሳለሁ የሚሉ ከሆነ ይህ የተጠቀሰው ግለሰብ ነው ያጨበረብራቸው። የዮሃ ሚዲያ ፕሮግራም አሰራር ትክክል ነው ትክክል አይደለም፣ ትንሽ እንዲሆና እነዚ ነገሮች ሰው ስሜት የሆኑ የሰጠውን ነገር አይቻልም። ፓርት ሁለት፣ ፓርት ሶስትና ፓርት አራት አስፈላጊ አልነበረም። አንድ መሆን የማይችልበት እንግዲህ ይኸውልህ፣ ከቢዝነስም አንፃር እንዲታይለት ይፈልጋል። እንግዲህ እሱ ማይቶታል ምናምን፣ ያው ምላሽ አልሰጥበትም። በርግጥ ከረዝከውን ከስር ከስር ደግሞ ፖስት ማድረግ አለብህ። ፋይሉን ይዘህ አትቆይም። ይሄም አንገብጋቢ ጉዳይ የመጀመሪያውን አይተዋላ። ያቆየዋለሁ ብለህ ብትይዘው እጅ ላይ ይበላሻል። ኮምፒቴሽን የግድ ከስር ከስር ፖስት እንድታደረግ ግድል ጥፎ ነው ሰው እያልኳል። የሚሰራው ስራ በጣም ትልቅ ስራ ነው የሚሰራው፣ ብዙ ነገር አሪፍ ነገር ነው የሚሰራው። መልካም ጊዜ። ባይ ባይ